እያደገ የመጣውን የወጣቶች ስራ አጥነት ለመቀነስ የስራ እድል ፈጠራና ኢንተርፕራይዞችን ማጎልበት ላይ ስር ነቀል ስራ መስራት ይጠይቃል። ከዚህ ዘለል ሲል ከአበዳሪ ተቋማት ጋር በትስስር መስራት የችግሩ መፍትሄ ይሆናል። የማዕከላዊ የኢትዮጵያ ክልል የስራ እድል ፈጠራና ኢንተርፕራይዝ ልማት ቢሮም ከኦሞ ባንክ ጋር በመሆን በቁጠባ በብድር ስርጭትና አመላለስ ላይ ያተኮረ ክልላዊ መድረክ አካሂዷል። በዚህ ወቅት ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራ እና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳም ቢሮው ስራ ፈላጊዎችን በማደራጀትና የክህሎት ስልጠና በመስጠት የሰራው ስራ ለውጥ እያመጣ ነው ብሏል። በመንግስት በተፈጠሩ ምቹ ሁኔታዎች በቢሊዮን የሚቆጠር ብር ብድር በማሰራጨት የፋይናንስ ችግሮችን ለመቅረፍ በተደረጉ ጥረቶች በርካታ ኢንተርፕራይዞች ከጥቃቅን ተነስተው ሀብት በመፍጠር ወደ ባለሀብትነትና ኢንዱስትሪ የተሸጋገሩ መሆኑን በተጨባጭ ማሳያዎች ማንሳት ይቻላል። ባለፉት አስር ወራት ከሰባት መቶ ሚሊዮን በላይ ብድር ማሰራጨት ቢቻልም ቀሪ ስራዎች ግን መኖራቸው ተመላክቷል። በተለያዩ የስራ መስኮች ተደራጅተው ለሚሰማሩ ኢንተርፕራይዞች ቅድመ ቁጠባ ከአራት መቶ ሰባት ነጥብ ዘጠኝ ሚሊዮን ብድር አመላለስ ከአራት መቶ ሰባ ነጥብ ሰባት በማስመለስ ለአገልግሎት ዝጁ በማድረግ ሰባት መቶ ሀያ ሚሊዮን ብር ብድር ማሰራጨት ተችሏል። ሆኖም አሁንም በዘርፉ በየአመቱ ከሚፈጠረው ስራ ፈላጊና እያደገ ካለ ፍላጎት የተመጣጠነ ባለመሆኑ ይህንን ችግር ለመቅረፍ ተግቶ መስራት ይጠይቃል። የኦሞ ባንክ ፕሬዚዳንት አቶ አብርሃም አላሮ በበኩላቸው ባንኩ 14 ሚሊዮን ተበዳሪዎችን በማፍራት 38 ቢሊዮን ብር አሰራጭቶ ለሀገር ኢኮኖሚ አሻራውን እያኖረ ይገኛል ብለዋል። በማዕከላዊ ኢትዮጵያ ክልል ባንኩ ለ374 ሺህ ዜጎች 11 ቢሊዮን ብር የብድር ስርጭት በማድረግ የክልሉን ኢኮኖሚ እየደጎመ ስለመሆኑም አንስተዋል። 110 ወጣቶች የፋይናንስ ተጠቃሚ ስለመሆናቸውም እንዲሁም ከ110 ሺህ በላይ ወጣቶች ፋይናንስ ተደራሽ እንዲሆኑ አድርጓል። በዚህም በአጠቃላይ 1.9 ቢሊየን ብር ስርጭት ያደረገ ሲሆን ከዚህም 1.1 ቢሊየን ብር ተመላሽ እንዲሆን አድርጓል። ቶሎ ተመልሶ ወደ ስራ መግባት የሚገባ ከ800 ሚሊዮን ብር ብድር በደንበኞቻችን እጅ አለ ማለት ነው። የኦሞ ባንክ አራቱ ክልሎች በባለቤትነት ቢመሩትም መላው ኢትዮጵያን የኢኮኖሚ ተጠቃሚ ለማድረግ በርካታ ስራዎች እየሰራ ነውም ተብሏል። የኮር ባንኪንግ ስርዓት መዘርጋት፣ የውጭ ንግድ ለማሳለጥ ዓለም አቀፍ አሰራርን መፍጠር፣ እንዲሁም ለኢንቨስተሮች ብድር ማመቻቸት ላይ ጠንካራ ስራም ተሰርቷል ነው የተባለው። መድረኩ ያልተመለሰ ሀብት ለማስመለስ አጋዥ ይሆናል ተብሏል። ሰፊ ብድር የጠየቁ ወጣቶች ኃይሎቻቸው ተጠናቆ በእጃችን በብዙ አለ። በሌላ በኩል ደግሞ ለዚህ የሚሆን ገንዘብ በተበዳሪዎች መመለስ ይገባው ያልተመለሰ ግን ደግሞ ትንሽ ፈርት አርገን በብዙ ገንዘብ አስመልሰን ለቀጣይ ለሚጠብቁት ተበዳሪዎቻችን ማሰራጨት የሚገባ ብዙ ስራ አለ ከፊታችን። ከዚ አንፃር መድረኩ የባንኩን የገንዘብ ማመንጨት አቅም ውጪ ያሉ ብድሮችን በማስመለስ ተጨማሪ ቁጠባ ከህብረተሰባችን በማሰባሰብ በየክልሎቻችን ያሉ ሰፊ የፋይናንስ ፍላጎቶችን አድሬስ የሚያደርግበትን ሁኔታ ለመፍጠር ይህ ፎረም በቅንጅት ለመስራት ኦሞ ባንክም ከማዕከላዊ ኢትዮጵያ መንግስት ጋር በመስራት በአጭር ጊዜ ውጤት እንዲያመጣ እንዲያስችል ታስበው የተዘጋጀ በመሆኑ የዚህ ፎረም ፋይዳ ትልቅ እንደሆነ ኦሞ ባንክ ይገነዘባል። የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶካ በዚህ ወቅት እንዳሉት ኢንተርፕራይዞች በወጉ እንዲደራጁና የማበድር አቅማቸው ከፍ እንዲል በጋራ መስራት ይጠይቃል። ሚኒስቴር መስሪያ ቤቱም የእሴት ሰንሰለትን መሰረት ያደረገ የኢንተርፕራይዝ ልማት እየሰራ ነው ያሉት ኃላፊው፣ ዘርፉን ለማጎልበት ግን የብድር አመላለስ ላይ መስራት ይጠይቃል ነው ያሉት። ብድር የቀረበላቸው ወጣቶች፣ ሌሎች ደግሞ ወጣቶች ስላሉ ብድር መመለስ ደግሞ ያስፈልጋል። ቁጠባ መቆጠብ፣ የቁጠባን ባህል ማሳደግ አንድ ነገር ነው። ሁለተኛ ነገር ደግሞ ማበደር፣ የብድር አቅርቦት በጣም ጥሩ ነው። የብድር አቅርቦቱ ደግሞ መመለስ መቻል አለበት። ብድር ካልተመለሰ ደግሞ ሰርኩሌት አያደርግም። ስለዚህ ብድር የማስመለስ ስራ የሁላችንም ርብርብ ይጠይቃል። እንደ ሀገር አንድ የፖለቲካና የኢኮኖሚ ማህበረሰብ ለመገንባት እየተሰራ ነው ያሉት የዕለቱ የክብር እንግዳና የማዕከላዊ ኢትዮጵያ ክልል የመንግስት ዋና ተጠሪ ዶክተር ዲላሞ ኦቶሬ መሰል መድረኮች ለዚህ አጋዥ ይሆናሉ ብለዋል። ዘርፉን ውጤታማ ለማድረግ ግን ውስን የሆነውን ሀብት በአግባቡ መጠቀም ያሻል ነው ያሉት። በክልሉ በአሁኑ ጊዜ በገጠርና በከተማ ተለይተው ያልተሰማሩ የስራ ፈላጊዎችን ወደ ስራ በሙሉ አቀም ለማሰማራት ውስን የሆነውን ሀብትና ገንዘብ የሆነውን ህዝብ ህዝብና መንግስታት በአግባቡ መጠቀም ተገቢ በመሆኑ ከዚህ በፊት ሳይመለስ መለስ የቆየውን ውዝፍ የመሰለ ዕዳ በብድር ውል ስምምነት መሰረት አስመልሶ የብድር አገልግሎት ቀጣይነት እንዲኖር በማድረግና በማሰራጨት ጥቅም ላይ እንዲውል ለማድረግ የሁለቱ ተቋማት ቅንጅታዊ አሰራር በሁሉም ምልካን ደረጃዎች በቀጣይ ተጠናክሮ መቀጠል እንዳለበት በዚህ አጋጣሚ መልዕክት ለማስተላለፍ ፈልጋለሁ። የእዳ ማስመለስ ተግባር ለስራ ዕድል ፈጠራ ቀጣይነት መሰረት በመሆኑ የቅንጅት ስራ ያስፈልጋለም ሲሉ አክለዋል። ከዚህ በፊት የተወሰነውን ብድር በወቅቱ ማስመለስ ለስራ ዕድል ፈጠራ ፕሮግራም ቀጣይነት ዋስትና መሆኑ በመገንዘብ የክልል ስራ ዕድል ፈጠራ ኢንተርፕራይዝ ልማት ቢሮና የክልሉ ኦሞ ባንክ ክልል ሲባል ሁለቱም አረቱን ክልል ማለት ነው ባንክ በብድር ስርጭትና አመላለስ ተግባራት በተሳካ ሁኔታ እንድፈጸም ክልላዊ ንቅናቄ መድረክ በመፍጠር በየደረጃ የሚገኙ አካላትን በማሰማራት በአጭር ጊዜ ውስጥ ያልተመለሰው ሀፍ በማሰባሰብ ሌሎችም ስራ ፈላጊ ወጣቶች የስራ ዕድል መፍጠር አስፈላጊ ሆኖ በመገኘቱ ይህ ንቅናቄ መድረክ በዚህ መልኩ ተዘጋጅቷል።